የተከበራችሁ ተመልካቾቻችን ሰላም ለእናንተ ይሁን። ንጻሬ የሚዲያ ዳሰሳ ሳምንታዊ መርሃ ግብራችን ተጀምሯል። እንደተለመደው በዛሬውም እለት በሀገራችንና በውጭው ዓለም አብያተ ክርስቲያናት ጎላ ብለው የተሰሙ የታዩ ዜናዎችን መርጠን እናጋራችኋለን። አብራችሁን እንድትሆኑ በአክብሮት ጋብዘናል። ኃይል ይዘን በርን ገባን። እኚን አባት አባ ኃይለ ሚካኤል የሚባሉትን

የተከበራችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳ ተጀምሯል። ቀዳሚው ርዕሰ ጉዳያችን ኢትዮጵያንና ሶሪያን አጣምሮ የሚመለከት ይሆናል። በዓለም ላይ በክርስቲያኖች ላይ የሚደርሰው ግፍና መከራ አሳሳቢና እጅግ ከፍተኛ ትኩረት የሚፈልግ መሆኑ እየተገለጸ ይገኛል። ከሰሞኑ በሀገራችን የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ላይ በሚኖሩ መናንያን የተፈጸመው ጥቃት ከፍተኛ ቁጭትን ፈጥሯል። በተመሳሳይ ጊዜ በሶሪያ ክርስቲያኖች በሰንበት የጸሎት መርሃ ግብር ላይ ሳሉ አሸባሪዎች ወይም ደግሞ አትፍቶ ጠፊዎች የፈጸሙባቸው ጥቃት ልብ ሰባር ይሆናል። በማስከተል እነዚህን ሁለት ርዕሰ ጉዳዮች አጣምረን የምንመለከታቸው ይሆናል። ከአንድ ዓመት አራት ወራት በፊት ማለትም የካቲት 13 ቀን 2016 በምስራቅ ሸዋ ሀገረ ስብከት በሚገኘው በጥንታዊው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አካባቢ የሚንቀሳቀስ ኃይል በገዳማውያኑ ላይ በፈጸመው ጥቃት አራት የገዳሙ አባቶች ሰማዕትነት ተቀብለው አልፈዋል። እንዲህ ዓይነቱ በሰውነትና በሞራል ሚዛን የጫጨ ከኢትዮጵያዊነት ታሪክ፣ ሃይማኖትና ባህልም ጋር ፈጽሞ የተጋጨ ተግባር ረገብ ብሎና አንጻራዊ ሰላም የጎላ መስሎ ከቆየ በኋላ በቅርቡ ሰኔ 13 ቀን 2017 ዓ.ም በገዳሙ ላሉ መነኮሳት ሌላ የሰቆቃ ምዕራፍ ሆኖ ተከስቷል። ዜናውን በርቀት የሰሙ ክርስቲያኖችም ዘመኑ በፈቀደው የመገናኛ ብዙኃን አማራጮች በመጠቀም እያደባ የሚከሰተው ይህ ጥቃት ቸል እንዳይባል ሲሉ ጥሪያቸውን አስተጋብተዋል። ከቤተ ክርስቲያን አባቶች ብፁ አቡነ ቀሌምጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መነኮሳት ላይ በታጣቂዎች የተፈጸመውን ጥቃት አስመልክተው የተሰማቸውን ሐዘን ገልጸዋል። ብፁዕነታቸው ዓለም በቃኝ ብለው ለስጋቸው ሞተው ለሰማያዊ መንግሥት ሕያው ሆነው እየኖሩ ያሉ መነኮሳትን መግደል የኢትዮጵያውያንን ታሪክ፣ ባህልና ሃይማኖታዊ ሴት የማይመጠን ድርጊት ነው ሲሉ ኮንነውታል። እንዲህ አይነቱን ተግባር መላ ኢትዮጵያውያን ሊያወግዙትና ወንጀለኞችም በሕግ ሊጠየቁ ይገባል ሲሉ አሳስበዋል። ሰማዕትነትን ለተቀበሉ መናንያን የቅዱስ እስጢፋኖስን የቅዱስ ጴጥሮስንና የቅዱስ ጳውሎስን በረከት ያድልልን ያሉት ብፁዕነታቸው ለገዳሙ ማኅበረ መነኮሳትም መጽናናትን ተመኝተዋል። የብፁዕነታቸውን የሐዘን መልእክት አቡ ቀለምሲስ የሰሜን ሸዋ ሀገረ ስብከት ሚዲያ በማኅበራዊ ድረ ገጹ አስተላልፎታል። ከሰሞኑ ከጣቢያችን ተገኝተው የነበሩ አባቶች በበኩላቸው እንዳሉት ጥቃቱ በተፈጸመበት ወቅት አንድ ለዓመታት በዓታቸውን ዘግተው የቆዩ አባት ሰማዕትነትን ተቀብለው ተገኝተዋል። የሰማዕቱን አስከሬን ቀደም ሲል በ 2016 ዓ ም ሰማዕትነትን ከተቀበሉ ሰማዕታት ጎን እንዲያርፍ ተደርጓል። ገደላማም ቦታ ላይ ስለሆነ ከገዳሙ ወጣ ብሎ ያውን ቅዱሳን ከተማ የሚባለው ከጸበሉ ማዶ ላይ እንደዚሁ ቁልቁል ነው የሚወረደው ኃይል ይዘን ወርን ገባን። እኚህን አባት አባ ኃይለ ሚካኤል የሚባሉትን አባት ገድለዋቸው ዋሻቸውን አቃጥለው እሳቸውን ወደ ገደል ነው የወረወሯቸው። በቃ በአሰቃቂ ሁኔታ ወደ ገደል ወረወሯቸው። ከዛ ያው የገዳሙ አባቶች አስከሬኑን ከዛ ካለ ከተወረወሩበት ገደል አውጥተው በክብር ወደ ላይ ከወረዳው ልዩ ኃይል ግብረ ኃይል አለ የታዘዘ ወርዶ አብረን በክብር የአካባቢ ህብረተሰብም ሲሰማ ወጥቶ አብሮ የረዱናሉ ያኔ ላይ ይዘን መጣን። ከዚሁ የክርስቲያኖች ሰሞንኛ የሰማዕትነት ዜና ሳንርቅ ወደ ሶሪያ ደግሞ እንጓዝ። ጊዜው ዕለተ ሰንበት በሶሪያ ደማስቆ በሚገኘው በግሪክ የቅዱስ ኤልያስ ቤተ ክርስቲያን ሶሪያውያን ምዕመናን ለጸሎት የተሰባሰቡበት ጊዜ ነበረ። አይሲስ ተብሎ የሚጠራውና ከራሱ እምነት ውጭ ባሉ ሰዎች ላይ አደጋና ጉዳት በማድረስ የሚታወቀው ድርጅት ያሰማራው ነው የተባለ አጥፍቶ ጠፊ ወደ ግሪክ የቅዱስ ኤልያስ ቤተ ክርስቲያን ዘለቀ። በራሱ ላይ ያጠመደውንም ቦምብ አፈንድቶ በሰንበት ጸሎት ላይ የነበሩ ቢያንስ 25 ክርስቲያኖችን ቀጠፈ። በቁጥር ከ60 የሚያልፉትም ቁስለኛ ሆኑ። እንዲህ አይነቱ ሰቆቃ ለሶርያውያን ክርስቲያኖች እንግዳ ደራሽ ጉዳይ አይደለም። የክርስቲያኖች ሰማዕትነት የየዕለት ክስተት ከሆነ ሰንብቷል። ቤተ መቅደሶቻቸው አሁንም እየወደሙ ይገኛል። ሥርዓት አምልኮ እንዳይፈጽሙ ትልቅ ፈተና ተጋርጦባቸዋል። ጥንታዊቷ ሶርያ ለረዥም ጊዜ ከምትታወቅበትና ሀገሪቱን ካደቀቀው የ14 ዓመታት ጦርነት በፊት ከአጠቃላዩ 22 ሚሊዮን ሕዝቧ 10 በመቶ ማለትም 2.5 ሚሊዮን ያህሉ ክርስቲያን የነበር ሲሆን ከጦርነቱ በኋላ ግን ይህ ቁጥር ወደ 300 ሺህ ወርዷል። ሪፖርቶች እንደሚሉት ክርስቲያኑ ሕዝብ ወይ ተገድሏል፣ አሊያም መከራው ሲጸናበት ሀገሩን ለቆ ተሰድዷል። ሶርያውያን ክርስቲያኖች አደባባይ ጭምር ወጥተው እንደሚሉት ከጥንትም በተወለዱባትና ከራሳቸው አልፈው ለዓለም መሠረት በጣሉባት አገር እስከ መቼ በዘረኝነት ይገለላሉ ይገደላሉ ደም ማፍሰስ የእውነትና የጽድቅ መንገድ የሚመስላቸው የሽብር ሕይወት ሥራ የሆናቸው አጥፍቶ ጠፊዎች የሚያደርሱባቸውን ሰቆቃና መከራንስ ዓለም እስከ መቼ በቸልታ ይመለከታል? ሲሉ ይጠይቃሉ። ከሰሞኑ በሰንበት የጸሎት መርሃ ግብር ላይ ሳሉ በቦምብ የተገደሉ ሶርያውያን ስርዓተ ቀብራቸው ሲፈጸም በአንጾኪያ የግሪክ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ዮሐንስ እንዳሉት የፕሬዝደንት አህመድ አልሻራ መንግስት የሐዘን መግለጫ ያወጣ ቢሆንም ይሄ ግን በቂ አይደለም። መንግስት በቁጥር ጥቂት የሆኑትን ክርስቲያኖች ጨርሶ ለማክሰም የሚደረገውን የጥፋት እንቅስቃሴ መኖሩን እያወቀ ነገር ግን ቀድሞ ተገቢውን ጥበቃ ባለማድረጉ ኃላፊነቱን ሊወስድ ይገባል ብለዋል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ በበኩላቸው ድርጊቱን ጭካኔ የተሞላበት ሲሉ ገልጸውታል። የሶሪያ መንግስት ጥቃት ፈጻሚዎችን በአፋጣኝ ለሕግ እንዲያቀርብ፣ በቀጣይም በሃይማኖታቸው ምክንያት መከራ እየተቀበሉ ላሉት ሶርያውያንና ሌሎች በዚያች ምድር ለሚኖሩ አነስተኛ ቁጥር ያላቸው ዜጎች በሙሉ ጥበቃ ሊያደርግ ይገባል ሲሉም አሳስበዋል። የተከበራችሁ ተመልካቾቻችን ንጻሬ የሚዲያ ዳስሳን እየተከታተላችሁ ትገኛላችሁ። በማስከተል ደግሞ የዓለም አብያተ ክርስቲያናት ጉባኤ WCC ማዕከላዊ ኮሚቴ ሰሞኑን በጆሃንስበርግ፣ ደቡብ አፍሪካ ያካሄደውን ጉባኤ እንመለከታለን። WCC ከሰሞኑ መንፈሳዊ ጉዞዎች ለፍትህ፣ ለእርቅና ለአንድነት የሚል መርህን ባነገበ መልኩ በደቡብ አፍሪካ ጆሃንስበርግ ዓለም አቀፍ ጉባኤ ያካሂዷል። ቀጣው ቅኝታችን በዚህ ላይ የሚያተኩር ይሆናል። የዓለም አብያተ ክርስቲያናት ጉባኤ ደብልዩ ሲ ሲ ማዕከላዊ ኮሚቴ በደቡብ አፍሪካ ጆሐንስበርግ ለአንድ ሳምንት ያህል የዘለቀ ጉባኤ አካሂዷል። መንፈሳዊ ጉዞዎች ለፍትህ ለእርቅና ለአንድነት በሚል መሪ ቃል የተካሄደው ይኸው ስብሰባ ድርጅቱን ሥልጣንና ኃላፊነት፣ ልዩ ልዩ ፕሮጀክቶችንና በጀቱን ጭምር የፈተሸ ነበር። የሰሞኑ የዓለም አብያተ ክርስቲያናት ጉባኤ ደብሊሲሲ ጆሃንስ በርክ ላይ አሳካቸው ከተባሉ ጉዳዮች አንዱ አዳዲስ አባል አብያተ ክርስቲያናትን መቀበሉ ነው። በመላው ዓለም በ120 ሀገራት 355 አባል አብያተ ክርስቲያናት ያሉት ደብሊሲሲ አሁን አራት አብያተ ክርስቲያናትን በተጨማሪነት ተቀብሏል። ጉባኤው ከተነጋገረባቸው አጀንዳዎች አንዱ የዓለም ሰላም ጉዳይ እንደነበር የተገለጸ ሲሆን የዓለም አብያተ ክርስቲያናት በሙሉ ለአካባቢ ደህንነትና ጥበቃ ተግተው እንዲሰሩ ጉባኤው ጥሪ አስተላልፏል። የተከበራችሁ ተመልካቾቻችን፣ ንጻሬ የሚዲያ ዳሰሳ ከመጨረሻው ቅኝት ላይ ይገኛል። የሮማው ሊቀ ጳጳስ ሊዮ 14ተኛ በእስራኤል፣ ኢራን፣ ጋዛና በዩክሬን እየተካሄዱ ያሉ ጦርነቶች እንዲቆሙ ጥሪያቸውን አስተላልፈዋል። ሊቀ ጳጳሱ እየደረሱ ባሉ ጉዳቶችና መከራዎች ቤተክርስቲያኒቱ የተሰማትን ጥልቅ አዘን ገልጸው ጦርነት አማራጭ ሊሆን አይገባም ብለዋል። አያይዘውም ከእስራኤል፣ ኢራን፣ ጋዛና ዩክሬን የጦር ሜዳዎች እየመጡ ያሉ ዜናዎችን በሰማን ጊዜ ልባችን በሐዘን ተከፍሏል። ለጦርነት የሚያነሳሱ ሰበቦችን በሙሉ ልንታገል ይገባል ብለዋል። በሰላም ውስጥ የሚጎድለን ምንም የለም፣ በጦርነት ግን ሁሉን እናጣለን። ጦርነት ሁሌም የሽንፈት አማራጭ ነው ሲሉ የጦርነት አማራጮችን የሚከተሉ በሙሉ ከዚህ ተግባራቸው እንዲታቀቡ፣ ሰላምንም እንዲያስቀድሙ ጥሪ አስተላልፈዋል። ይህንን ዜና ከውጭ ኦርቶዶክስ ታይምስ ከሀገራችን ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ዘግበውት ተመልክተናል። የተከበራችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳ ለዛሬ ትኩረት ያደረገባቸው ርዕሰ ጉዳዮች የተከታተላችሁትን ይመስላል። በመጪው ሳምንት እንዲሁ ሌሎች በቤተ ክርስቲያናችንና በዓለም አብያተ ክርስቲያናት ዙሪያ ልዩ ትኩረት ያገኙና ሰፊ ሽፋን የተሰጣቸው ዜናዎችን ይዘን እንቀርባለን። ለዛሬ ለነበረን ቆይታ እናመሰግናለን። ሰላም ቆዩን።